ከ18 ጀምሮ ያለውን በጌታ ስም አነባለሁ። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። የልቦናችሁ አይኖች ሲበሩ ሶስት ነገሮች ይሆናሉ። ሐዋርያው ጳውሎስ ለኤፌሶን ሰዎች፣ አንደኛ የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ ሁለተኛ ለቅዱሳን የተዘጋጀው የርስት የክብር ባለጠግነት ምን እንዲሆን፣ ሶስተኛ ለምናምን ደግሞ የኃይሉ ታላቅነት ምን እንደሆነ እንድናውቅ ነው። የልቦናችን አይኖች የሚበሩት ለምንድን ነው? ለእነዚህ ለሶስት ነገር። የትምህርታችን ርዕስ አዲሲቱ ኢየሩሳሌም ነው የሚለው ምንድን ነው? ባለፈው እሁድ ያነሳ ነው። ስለ አዲስቱ ኢየሩሳሌም መማር ምንድን ነው አላማው? ሶስት ነገሮችን አንስተናል። በዚህ ዘመን ያለ ክርስቲያን ስለ አዲሲቱ ኢየሩሳሌም መማር አለበት፣ ማወቅ አለበት አ ለምንድን ነው የትምህርቱ ዓላማ አንደኛ ቅዱሳን ክርስቲያኖች አገልጋዮች የኢየሱስ ክርስቶስ ተከታዮች ሀገራችንን እንድናውቅ ብዙ ሰዎች ጉልበታቸውን ጊዜያቸውን ገንዘባቸውን ኢንቨስት እያደረጉ የተለያዩ ቦታዎችን ለማወቅ ጉዞ ያደርጋሉ ለምሳሌ አገራችን ኢትዮጵያ ውስጥ በሰሜን በምስራቅ በደቡብ በምዕራብ በአራቱም ንፍቀ ክበባት በጣም ብዙ ታሪካዊ ቦታዎች አሉ ነጮች ሳይቀሩ እየመጡ የሚጎበኙት እነዚህ ነጮች መጥተው የሚጎበኙት ለምንድን ነው ሲባል እቺ ኢትዮጵያ የምትባል ሚስጥር የሆነች አገር እስኪንወቃት ብለው እየመጡ ቅድም እንዳልኳችሁ ብዙ ነገር ኢንቨስት አድርገው ኢትዮጵያን ያውቃሉ። በተለያየ የዓለም ስፍራ ላይ ሰዎች እየሄዱ ገንዘባቸውን፣ ጉልበታቸውን፣ ጊዜያቸውን ኢንቨስት አድርገው የሚያውቋቸው ሀገራቶች አሉ። ታዲያ በዚህ ምድር ያለ ልናውቀው የምንናፍቀው ስፍራ ሁሉ ሁሉ አላፊ ነው። እንደ ቅዱሳን በዚህ ምድር ያለውን አገር ለማወቅና ለመናፈቅ ከምንራበው በላይ በሰማይ ያለንን ርስት ለማወቅ መጓጓት አለብን። ለምንድነው ሲባል በዚህ ምድር ያለ ጊዜያዊ ነው፣ ያኛው ግን የዘለዓለም ስለሆነ ክብር ለኢየሱስ። ሲሆን ስለዚህ አንድ ሰው ስለ ኢየሩሳሌም መማር ያለበት አገሩን ማወቅ ስላለበት፣ የዘለዓለም ቤቱን ማወቅ ስላለበት፣ የዘለዓለም ርስቱን ማወቅ ስላለበት። ትክክለኛ ክርስቲያን ማነው ብላችሁ ብትሉ አገሩን ጠንቅቆ ያወቀ ክርስቲያን ነው። ይሄነዋሃለኩ እውነተኛ አገልጋይ ትክክለኛ አገልጋይ ማን ነው ብላችሁ ካላችሁ ሰማያዊትን ጽዮን አዲሲቱን ኢየሩሳሌም ጠንቅቆ የተረዳና ያወቀ እንድናውቅ በተገለጠልን ልክ እንድናውቅ በተፈቀደልን ልክ ከመታወቅ ብታልፍ አይን ያላያት ጆሮ ያልሰማት የሰው ልብ ከቶ ያላሰባት አገር ብትሆንም እንድናውቃት በተፈቀደልን ልክ ግን ልናውቅ ያስፈልጋል። ስለዚህ አንድ አገልጋይ፣ አንድ ክርስቲያን፣ አንድ ቤተ ክርስቲያን አገሩን ማወቅ መቻል አለበት። ክርስቲያን ሁለተኛ፣ ሀገርን በማወቅ ውስጥ ያለ በረከት አለ። ኢየሩሳሌምን በማወቅ ውስጥ ያለ ብለሲንግ አለ። ሰማያዊትን ጽዮን በመረዳት ውስጥ ያለ በረከት አለ። ምንድነው አንዱ በረከት ብለን ስንል የትኛውም አይነት ፈተና የትኛውም አይነት መከራ የሚነቀንቀን ሰዎች አንሆንም፣ ጽኑ ነው የምንሆነው። በጣም ብዙ የእምነት አባቶችን በምሳሌነት አንስተናል። ሐዋርያቶች የሆኑ ነቢያቶች፣ ለምንድን ነው ፈተና በህይወታቸው ተፈራርቀው የመጋዝ መሰንጠቅ የፈላ ዘይት ውስጥ የመግባት በሰይፍ አንገት የመቀላት? የመወገር የመሰቀል የመዘልዘል የመታሰር ወህኒ ውስጥ የመጣል በግንድ የመጠረቅ፣ ይሄ ሁሉ ፈተና እየገጠማቸው ለምንድን ነው የጸኑት ብላችሁ ስትሉ እነ ሙሴ ይመልሱልናል፣ እነ ጳውሎስ ይመልሱልናል። ሊገለጥ ካለው ክብር ጋር ሲነጻጸር በዚህ ዓለም ያለው መከራ ፈተና ምንም ነው አሉ። አያችሁ፣ የሚመጣውን ክብር ስትረዳ በትንሹ ምታለቅ የተዘጋጀልህ የከተማ ውበት በዚያች ውብ ከተማ በአዲሲቱ ኢየሩሳሌም የምትኖረው ህይወት ምን እንደሆነ ሲገባ በዚህ ምድር የተለያየ ነገር ቢጎል ተስፋ አትቆርጥም፣ አልቃሻ አትሆንም፣ በእግዚአብሔር ላይ አፍን አትከፍትም፣ አታማረርም። እንዲህ ነው የምትለው፣ እንደ ሐዋርያው ሊመጣ ካለው ክብር ጋር ሲነጻጸር በዚህ ምድር የገጠመኝ መከራ ተራ ነው፣ ቀላል ነው፣ ባዶ ነው። ስለዚህ ስለ ሰማያዊት ሀገር ማወቅ አንዱ ጥቅም ምንድነዋልን፣ በፈተና የጸናን እንሆናለን። ምትወጣ ምትወርድ ወደ ቀኝ ወደ ግራ የምትዋሽቅ ሳይሆን በጸሎት በአገልግሎት በቅዱሳን ብረት በመገኘት በማንኛውም መንፈሳዊ ነገሮች ህይወት እስተብል ነው የሚሆን የጸና ደግሞ የተረጋጋ። በሳቅህ ማግስት አልቃሻ አይደለም ምትሆን፣ በምስጋናህ ማግስት አማራሪ አይደለም ምትሆን። ቢሞላ ባይሞላ፣ ቢሆን ባይሆን፣ ቢሳካ ባይሳካ፣ ከፍ ብትል ዝቅ ብትል፣ ሁልጊዜ ጊዜ አመስጋኝ ነህ፣ ሁልጊዜ ጸላይ ነህ፣ ሁልጊዜ አገልጋይ ነህ እና የተረጋጋ ህይወት አቋም ያለው ህይወት ትኖራለህ። ሀገርህ ስታውቃት ሶስተኛ ስለ ኢየሩሳሌም የመማር ዓላማና ሚናው፣ ስለ ኢየሩሳሌም ባለማወቅ ውስጥ ከሚመጡ ኪሳራዎች ራስህን ትጠብቃለህ። ስለ ኢየሩሳሌም እንድናውቅ እግዚአብሔር ይፈልጋል። ስለሚፈልግ ኢየሱስ ተናገረ፣ ስለሚፈልግ መላእክቶች ተናገሩ፣ ስለሚፈልግ ሐዋርያቶች ይህን እውነት ሰበኩልን። በምንም ዘርፍ አገልግይ፣ በምንም ዘርፍ አገልግል፣ እኔ በዚህ ዘመን ያለሁት ክርስቲያን ኢየሩሳሌምን ማወቅ አለብኝ። ስለዚህ እንዴት እንወቃት? አንድ ትልቅ ነገር ያስፈልገናል። የዛሬው ሐሳብ እሱ ኢየሩሳሌምን ለማወቅ በሰማይ ያለውን ርስት ለማወቅ የርስቱን ባለጠግነት ለማወቅ በጽዮን ያለውን ህይወት ከኢየሱስ ጋር የምትኖርበትን ኢንቫይረመንት ለማወቅ አንድ ትልቅ ነገር ያስፈልጋል። እርሱ ምንድነው? ሐዋርያው ጳውሎስ ለኤፌሶን እንደጻፈላቸው የልቦናችን አይኖች መብራት። አይኑ የተከፈተ የሚመስል አንተ ነብይ ተብሎ የሚጠራ ብቻ ነው ወይንም የሰራዊት ጌታ እግዚአብሔር እንዲህ ይለኛል እያለ ትንቢት የሚናገር ሰው የእርሱ ብቻ አይደለም። አይኑ የተከፈተ የትኛውም አይነት ክርስቲያን በኢየሱስ ክርስቶስ የሚያምን እዚህ አይነት ዓለም ውስጥ እንዲገባ ተፈቅዶለታል። ይሄ የአዲስ ኪዳን መንፈስ ነው። ኢየሱስን ስታምን የልቦና አይኖች እንዲበሩ ተፈቅዶልሃል። ግን ታዲያ አይንህ እንደበራ እንዲቀር ጉድፍ በአይኖች ላይ እንዳያርፉ ጥንቃቄ ማድረግ ያንተ ድርሻ ቢሆን፣ ኢየሩሳሌምን እንዴት እንወቃት? የልቦናችን አይኖች ሲበሩ እናውቃታል። ይህና ለሐዋርያው ጳውሎስ ወዳጆቼ፣ በደንብ ስሙ። የኤፌሶን ቤተክርስቲያን እንደኛ ዘመን ቤተክርስቲያን ተብላ የምትጠራዋ ሐዋርያው ጳውሎስ እንደዚህ ያለ ምዕራፍ አንድ ላይ መልእክት ሲጽፍላቸው የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ታውቃላችሁ። የልቦናችሁ አይኖች ሲበሩ ለእኛ ለቅዱሳን የተዘጋጀው የርስት ባለጠግነት፣ የርስቱ የሀብት መጠን ምን እንደሆነ ታውቃላችሁ። አይኖቻችሁ ሲበሩ። ስለዚህ ምን እያላቸው ነው? የሽማግሌው አይን መብራት አለበት። የነቢዩ አይን መብራት አለበት። የሰማሪው አይን የተከፈተ መሆን አለበት። የምዕመኑ የልቦናው አይን የበራ መሆን አለበት። አይኑ ሲበራ ነው ኢየሩሳሌምን ማየት የሚችለው። የልቦናው አይን ሲከፈት በሰማይ ያለችው አቅድስት ኢየሩሳሌም አንደርስታንድ ያረጋታል፣ ውበቷ ትታየዋለች። ከዛስ የልቦናው አይን ሲበራ እንደ ዮሐንስ አያለሁ ማለት ይጀምራል። ግን አያለሁ የሚለው ምንድን ነው ስትሉ ከሁሉ በተቀዳሚነት የሚታየው በሰማይ ያለውን ነገር ነው አያለሁ የሚለው መኪና ስትገዛ አያለሁ አይደለም የሚለው ስታገቢ አያለሁ አደለም የሚለው ወፍጮ ቤት ስትገዛ ወይ ስትገነባ አያለሁ አደለም የሚለው የሆነ ቡቲክ ስትጀምር አያለሁ አደለ የሚለው የልቦና አይን የበራ ክርስቲያን የልቦና አይን የበራለት አገልጋይ በመጀመሪያ አያለሁ ብሎ ሚለው የርስቱን ባለጠግነት ኢየሩሳሌምን፣ ውበቷን፣ ጸዳሏን፣ ብርሃኗን በአደባባ ውስጥ ያለውን የኢየሩሳሌምን መሰረት የመሰረቷ አወቃቀርና አሰራር፣ የልቦና አይን ሲበራ በመጀመሪያ የምትመለከተው በሰማይ ያለውን ርስት ነው። ትታየሃለች፣ ኢየሩሳሌም ትታየሃለች፣ የዘላለም ቤትህ ትታየሃለች፣ ለዘላለም ከኢየሱስ ጋር የምትኖርበት ከተማ ዛሬ ምን ያስፈልግ? የልቦናችን አይን በኃይል እንዲበራ እግዚአብሔር ይፈልጋል። አሁን የትዳሩን ጉዳይ ስጠው ለእግዚአብሔር፣ የልጁን ጥያቄ ስጭው ለእግዚአብሔር፣ የጤናውን ጥያቄ ስጭው ለእግዚአብሔር፣ የቢዝነሱን ጥያቄ ስጭው ለእግዚአብሔር። በሕይወትሽ የገጠመሽን አንዳንድ ነገር፣ እየተንገጫገጨ ያለውን እርሱን ስጭው ለእግዚአብሔር። ለምን ስትይ መጽሐፍ ሲናገር እናንተ ሸክም የከበዳችሁ ወደ እኔኑ እኔም ማሳርፋችኋለሁ ነው ያለው። ስለዚህ ሸክምህን ለእሱ ስጥና አንተ ግን አይንህን ገልጠህ በሰማይ የተዘጋጀልህን ተመልከት። አሻግርና ማዶይ እኔ እንዲህ አይነት ትምህርቶችን ሳስተምር ሐዘን ጭምር ይሰማኛል። ሐዘን ትዝብት ትዝብት ብዙ የምታዘባቸው አገልጋዎች አሉ ብዙ የምታዘባቸው መድረኮች አሉ ብዙ የምታዘባቸው አብያተ ክርስቲያናት አሉ እኔ እታዘባለሁ እንዴት ብለህ ስትለኝ እንዲህ አይነት ነገሮችን አንነግራችሁም ይህንን እውነት አናስተምራችሁም በትንቢት ጀምረን በትንቢት እንጨርሳለን በሱቅ ጀምረን በሆነ ነገር እንጨርሳለን ስለ ልብስ አውርተን እንጨርሳለን ስለዚህ ህዝቡ ርስቱን ከማወቅ የተነሳ ወድቆ ነው ያለው ባለፈው አንድ ትምህርት ሳስተምራን ነገር ተናግሬያል። ምንጣፉን ግለጠውና ብር ታገኛለህ ተብሎ እሺ ብሎ ምንጣፉን የገለጠ ሰው ፌል ያረገ ክርስቲያን፣ መንፈሳዊ ህይወቱ የተበላ ክርስቲያን፣ በእንዲህ አይነት መቻቻል ውስጥ ራሱን የዘፈቀ አካውንት ላይ ብር ይገባልሃል ተብሎ አካውንቱ ላይ ከአሁን አሁን ሚሴጅ ይገባልኛል እያለ የሚጠብቅ ሰው፣ መንፈሳዊ ህይወቱ የተሰለበ ሰው ጌም ውስጥ የገባ ድራማ ውስጥ የገባ ቀልድ ውስጥ የገባ በኢየሱስ ክርስቶስ ወንጌል ያልሆነ ዓለም ውስጥ የገባ አየህ፣ የከሰረ ክርስቲያን። እኔ በዚህ ጉባኤ መካከል እንዲህ አይነት ሰው ካለ ይሄ የእኔ ውድቀት ጭምር ማሳያ አ እንዲህ አይነት ምዕመን ያላቸው ቸርቾች የፓስተሮቹ፣ የመሪዎቹ ውድቀት መገለጫ ነው። የተበላ የተዘረፈ ርስቱን ያልተረዳ የሚመጣውን ነገር ያልተረዳ ክርስቲያን ሲበሳ በእንዲህ አይነት ሞኝነት መንገድ ውስጥ ይወሰዳል። እና ትክክለኛው ግን ምንድን ነው ብለ ስትለው የሚያስበው ሰማያዊ ጽዮንን ነው። የሚያስበው ኢየሩሳሌምን ነው። ይሄ ድራማ በሚመስል ነገር ልቡ አይሸፍትም፣ ልቡ አይጓጓም። የከበረውን ከተዋረደው ዲዘርን ያደርጋል። አየ ለምን ኢየሱስ አልሄደበትም ይላል፣ ሐዋርያቶች አልሄዱበትም ይላል። የምን ምንጣፍ ግለጥና መቶ ብር ታገኛለህ አይነት ጫወታ ውስጥ ነው አንተ አያለው። ብለ ማለት ያለብህ ኢየሩሳሌም ነው እንጂ ምንጣፍ ውስጥ ብር ይታየኛል የለም። ስለዚህ እውነተኛ ትምህርት ለህዝቡ ሳይሰጥ ሲቀር ህዝቡ መማር ያለበትን ማወቅ ያለበትን ሳያውቅ ሲቀር ለእንዲህ አይነት ትምህርት ሰለባ ይሆናል። ለእንዲህ አይነት ከንቱ ነገር ተላልፎ ይሰጣል። በከበረ ነገር አይምሮው ካልተሞላ፣ ንጹህ በሆነ ወንጌል ልቡ ካልተሞላ የሚያብለጨልጩ የሚያጓጉ ነገሮች ይወስዱታል፣ ይጠርጉታል። ይሄ ጎርፍ ይዞት ነው የሚሄደው። አንተ ግን በእንዲህ አይነት ስሁት በሆነ መንገድ እንዳትሄድ

እርሱም በሰማያዊት ጽዮን በእግዚአብሔር መንግስት፣ በቅድስቲቱ ከተማ፣ በአዲስቱ ኢየሩሳሌም ከኢየሱስ ክርስቶስ ጋር ለዘላለም እንድንኖር ነው የተጠራ ነው። ይሄ ነው የኛ ተስፋ። እንግዲህ ይሄን ተስፋ ለመረዳት ይሄን ተስፋ ለማወቅ ምን ያስፈልጋል? የልቦና አይን መብራት አለበት። የልቦና አይን መከፈት አለበት። አይን ካልበራ ልክ እንደ ቀድሞ አይነት ጭልምልም ባለ መንገድ ነው የምትሄዱው። ነብይ እዛ ተረስተዋል ሲባል ትሄዳለህ፣ አካውንት ላይ ይጸለያል ሲባል ትሄዳለህ፣ ያበዛዋል ሲባል ትሄዳለህ፣ ታምራት ይሆናል ሲባል ትሄዳለህ። ሲጨልምብህ፣ አይነ ስውር ስትሆን ወይንም የእይታህ መጠን ጥርሽ ብርሽ አይነት ሲሆን ጭላንጭል ሲሆን እይታህ፣ በሚገባ የልቦናህ አይን ሳይበራ ሲቀር አጥርታ ትመለከትማ አትለየውማ። አየህ የልቦናውም አይን በደንብ ያልበራለት ሰው እይታው የተንሸዋረረ የተደበላለቀ ነው የሚሆነው። የልቦን አይን ጥርት ብሎ ሲመለከት ግን ምንድን ነው የሚገባ ስትል፣ የርስቱ ባለጠግነት፣ የከተማይቱ ውበት፣ ከአብርሃም ጋር የምትኖርበት ዓለም፣ ከያዕቆብ ጋር የምትኖርበት ዓለም፣ ከኢየሱስ ጋር የምትኖርበት ዓለም፣ ከበጉ ሐዋርያት ጋር የምትኖርበት ዓለም፣ ነጭ ልብስን ለብሳ አክሊል ተቀብለ ለዘላለም የምትኖርበት ዓለም ሄል ሽንጉርጉር ሆኖ አይደለም ጥርት ብሎ ይታየሃል። እግዚአብሔር እንደገና ዛሬ የልቦናችንን አይኖች ይክፈተው። እያገለገልኩ እግዚአብሔር የልቦና አይን አይን ጨምሮ ይክፈተው። የልቦናችን አይኖች የበሩ ይሁኑ። ወንድሜ አትታለልም፣ ወንድሜ አትጭበረበርም፣ ወንድሜ የሚመጣ ነገር ይዞ አይሄድም እና ዝም ብለህ አያለው የምትለው ኢየሩሳሌም ነው ይታየኛል የምትለው የዘላለም ከተማ ይታየኛል የምትለው የበጉን ሀገር። ሃሌሉያ በጌታ ጮውና አያለው በለ አያለው አያለው አጨመጭማች ድምቅ አድርጉናል። ለበጉለ ኢየሱስ ለሙሽረው እልል ማለት የሚችል እልል በሉለት ለገይታ፣ ሃሌሉያ ባለፈው፣ ይህንን እውነት አውርቼ አውርቼ ማልጠግበው ስናገረው ውስጤ ይፍለቀለቃል። ያንተ መጨረሻ እኮ ነው፣ ያንተ የዘላለም ርስትህ ነው። ሰውኮ ከአንድ አነስ ካለ መስሪያ ቤት ወደ ተሻለ መስሪያ ቤት ሲገባ ደስ ይለዋል። ከቀበሌ ወደ ወረዳ፣ ከወረዳ ወደ ክፍለ ከተማ ከሆነች መሥሪያ ቤት ወደሚገርም ህንፃ ወዳለበት መሥሪያ ቤት ሽፍት ሲያደረግ ደስ ይለዋል። ከሆነች ደካማ መኪና የተሻለ መኪና ሲገዛ ደስ ይለዋል። እኮ ልንገር ውብ ሀገር ተዘጋጅቶልሃል። ስለዚህ አይኑ ህብራና መመልከቱ ይሆንልህ። ዛሬ በልቦና ተመልከታት፣ ኢየሩሳሌምን ተመልከታት፣ የበጉን ከተማ ተመልከታት። ፀሐይ የማያበራበት፣ ጨረቃ የማያበራበት፣ ከዋክብት የማያበራበት፣ በጉ ኢየሱስ የሚያበራበት ሀገር አለና ይከፈት የልቦና አይኖች ይብራ ዛሬ የልቦናሽ ዓይን አይኑ የበራለ ሰው ማይፍገመገም ይህንን ነው እያለ ያለ የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ታውቃላችሁ አየ ያወቀ ሰው ነው የምትሆኑ እርግጠኛ የሆነ ሰው ነው የሚሆነው ጽዮንን እያሰበ የሚያመሰግን ሰው ነው የምትሆነው አሻግሮ ዝም ብሎ እያየ ትዝታው የምትሆንለት ያቺ ሰማያዊት ከተማ ናት። ደግሜ ልባርካችሁ። ዛሬ የልቦናችን አይኖች ይከፈቱ በኢየሱስ። በልቦናችን አይን ላይ የተቀመጠ ጉድፍ በደሙ የተጠረገ ይሆን። ከዛሬ በኋላ ምድራዊውን አይደለም ሰማይን ማየት ትጀምራለህ። የሰማውን ጉዳይ ማየት ይሆንልሃል። የጽዮንን ብርሃን ማየት ይሆንልሃል። መሰረቷን ማየት ይሆንልሃል። ጸዳሏን ማየት ይሆንልሃል። የበጉን ከተማ ማየት ይሆናል። ኢየሩሳሌምን ማየት ይሆና ጮሁና አያለው በለበጌታ አያለሁ የልብ ሆናችሁ አይኖች ሲበሩ የመጥራቱ ተስፋ ይህ ማለት በነገራችን ላይ ዮሐንስ ወንጌል ምዕራፍ 14 የአንድ ክርስቲያን የእኔ ተስፋ ዮሐንስ ወንጌል ምዕራፍ 14 እሄዳለሁ ያለው ስፍራ ላዘጋጅ ከዛስ እኔ በምኖርበት እናንተ ልትኖሩ ተመልሼ እመጣለሁ እወስዳቸዋለሁ እኔ በምኖርበት ትኖራላችሁ ሐዋርያው ጳውሎስ ተስፋ ያለው ይሄንን የመጥራቱ ተስፋ ብሎ ያለው ዮሐንስ ወንጌል ምዕራፍ 14 ነው። ኢየሱስ ጌታ፣ አንተ ሰይጣን በባብ ተመስሎ አዳምንና ሔዋንን ወይም የሰው ልጅን ከገነት ነው አይደል ያባረረው? ከገነት ነው አይደል ያስወጣው? ለመከራኗር አሳልፎ የሰጠው፣ በጣም የሚደንቅ ነገር ግን እግዚአብሔር ብሶበት ከኤደን ገነት ጋር የማትወዳደር ከተማ አዘጋጀለ። ይሄኛው ግን የተዘጋጀ ግን የበለጠ ነው፣ ከኤደን ገነት ጋር የማይወዳደር ይኸውልህ። ሴጣን ይበሳጫል፣ ሴጣን ይቆጫዋል። አሁን ሴጣን ይቆጣል። አሁን ለምንድን ነው ብለሱት? እሱ ከኤደን ገነት ለመባረር ምክንያት ሆነ፣ ያሳጣን የኤደን ገነት ነው። እግዚአብሔር ግን በክርስቶስ በጥፍ ምርኮ መልሶልናል። ስለዚህ በሰማይ ሀገር ተዘጋጅቶልሃል። እርግጠኛሁን፣ ዛሬ ይሄ መልእክት ልብህን እፎ ሚያስብል። የምንኖርበት ይሄ ዓለም ክፉ የሆነ ዓለም፣ ኮራፕትድ የሆነ የተበላሸ ዓለም። በዚህ ዓለም ያለ ነገር ደስታዬን ሙሉ ያደርግልኛል ብለህ የምታስብ ከሆነ ተሸውደሃል። የልቦና አይኖች ይከፈቱና አሻግረህ ዛሬ ቀናበልና በልና ማዶ ተመልከት። አይኖቹ ወደ ሰማይ ይነሳ አለ፣ አንድ ውብ ከተማ አንዳንድ ውብ ሀገር የርስቱ ባለጠግነት ነው የሚለው አየው። ርስቱ የተዘጋጀንን የተዘጋጀን ሰማያዊ ርስት የድሆች መንደር አይደለም። የደህዬ መንደር አይደለም። እጦት ያለበት አይደለም። ባዶ የሆን አይደለም። የተጎሳቆል አይደለም። የልመና ዓለም አይደለም። የመከራ ዓለም አይደለም። የበሽት ዓለም አይደለም። ሞት ያጠላበት ዓለም አይደለም። ርስቱ በራሱ ባለጠጋ በባለጠግነት የተሞላ ርስት። ኧረ ሃሌሉያ በብርሃን ባለጠግነት፣ በኢኮኖሚ ባለጠግነት፣ በጤንነት ባለጠግነት፣ በሰላም ባለጠግነት ሙሉ የሆነ ዓለም ተዘጋጅቶልኛል። በጌታ ጮና ያለው በልባክ ይሄን መልእክት ቅዱሳን ይስሙ። ይሄን መልእክት ዓለም ትስማል። ይሄንን መልእክት አገልጋዮች ይስሙ። ይሄን መልእክት የኢትዮጵያ ቅዱሳን ይስሙ። በኢየሱስ ክርስቶስ ላለን የተዘጋጀልን ርስት አለ። የተዘጋጀ ሀገር አለ ግን ምን ያስፈልጋል? አልኳችሁ የልቦና አይን መከፈት አለበት። የልቦና አይን ዛሬ ይከፈት። ይሄ በጣም ትልቅ ሀብት ነው። ለቅዱሳን ሁሉ የተፈቀደ ነው። እንዲቆም ቆሜ እያየኋችሁ እናንተ ላይ ምን እንደሚታየኝ ታውቃላችሁ? የባለጠግነታችሁ ትልቅነት እሱን መንፈስ ነው እያየሁት ያለውት። በጣም ባለጸጋ የሆነ ህዝብ ነው እየታየኛል። ባለጸጋ ባለጸጋ የሆነ ህዝብ እየበለጸገ፣ ርስት የተዘጋጀ የእግዚአብሔር ወራሽ የሆነ እስኪ፣ በጌታ ወራሽ ነኝ በለባክ ወራሽ ነኝ፣ ወራሽ ነኝ ኢየሩሳሌም፣ በጌታ ንኩትና፣ አንተ በጣም ተባርካል፣ በሉት፣ ተባርካል፣ ንገሩት፣ ንገሩት፣ ተባርካል። እድለኛ ነህ፣ እድለኛ ነህ፣ እድለኛ ነህ። ት አቤት የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ታውቃላችሁ። ሁል ጊዜ የርስቱን ባለጠግነት ነው የምታስበው። ጽዮን ትታይሃለች። ከጌታ ጋር ሄዶ መኖር ይናፍቅሃል እና ተኝተህ ራስህን እግዚአብሔር ባለበት ዓለምና መላእክቶች ባሉበት ጻድቃን ባለበት ዓለም ታስበዋል። ያ ቀን ይናፍቅሃል፣ ከእሱ ጋር በእንዲህ አይነት ዓለም የምትኖርበት አይምሮህን ኮንትሮል የሚያደርገው ይሄ መንፈስ ነው። ታዲያ ካንተ ህይወት ሳቅ አያልቅም፣ ካንተ ህይወት ደስታ አያልቅም፣ ካንተ ህይወት መዝሙር አያልቅም። ሁሉ ጊዜ ህይወት ወዳጅም ጠላትም ሲመለከተው እንዲህና እንዲህ ነው። ጠጋ ሲሉ የምትናገረው እውነት ይሄ ነው። የልቦናችን አይኖች ይከፈቱ። የልቦናው አይን የተከፈተ ሰው የሚታየው ይሄና ይሄ ነው። ቁሳዊው ነገር አይደለም። የልቦናው አይን የተከፈተ ሰው ጽዮን ትታየዋለች፣ ኢየሩሳሌም ትታየዋለች፣ የበጉ ከተማ ትታየዋለች። ያቺ መከራ የሌለባት አገር ትታየዋለች። በአደባባዋ ላይ ዙፋን አለ፣ በዙፋኑ ላይ ጌታ ኢየሱስ ተቀምጦ ይታየዋል። ይህን ነው። በዚህ ቃል ሚዛን እስኪ ራሳችሁን አስቀምጡ። የዛሬው የእግዚአብሔር ሐሳብ ፍሬ ሊያፈራ የሚችለውና እግዚአብሔር ያሰበውን ሐሳብ ማሳካት የሚችለው የቤተ ክርስቲያንም እቅድ የሚሳካው በዚህ ቃል ሚዛን ራስን ስታስቀምጥና የቱ ጋ ነኝ ብለህ ራስን ተመልክተ ማስተካከያ መውሰድ ባለበት ነገር ላይ ማስተካከያ ስትወስድ ነው። ስለዚህ ጽዮን ትታያችኋለች ወይ ኢየሩሳሌም ትታያችኋለች የበጉ ከተማት ይታያችኋል። ራሳችሁን እንዴት አስባላችሁ? የጽድቅ ልብሳችሁን ለብሳችሁ ከኢየሱስ ጋር እንደምትኖሩ እንዴት አስባላችሁ? እኔ እኮ የተባረኩ ሰው ነኝ ትላላችሁ። ሁሉ ጊዜ በቅዱሳን መካከል ተገኝታችሁ ስትዘምሩ ምን አይነት ርስት ነው ያዘጋጀህልኝ እኔ ቸራ ምላክ ተባርክ ያለሁ እኮ እያላችሁ ነው የምትዘምሩት። ይሄ መንፈስ ነው የሚያስፈልገው። በጌታ ይውል፣ መከራ በበዛባት ዓለም እንደ አምባሳደር ያኖርሃል። በተመሰቃቀለችው ዓለም በሳቅ በሰላምና በደስታ ያኖርሃል። ጠላቶቹ ይሄ ሰው የደስታው ምንጭ ምንድን ነው ብለው ግራ እስኪጋቡ ድረስ የሚፍለቀለቅ ደስታ አንተና ቤተ ላይ ይታያል። መቼ የልቦን አይን ሲበራ ኢየሩሳሌምን አሻግረ ስትመለከታት በጌታ እኔ ልንገር፣ ውብ ሀገር ተዘጋጅቶልሃል። ዛሬ አይኖች ማዶ ይመልከቱ፣ ሰማያዊ ጽዮንን ይመልከቱ። እይ፣ በጌታ ተመልከችና ሐሴት አርጊ። እያየሽ መሳቅ ጀምሬ፣ እያየሽ ጌታን መባረክ ጀምሪ። ምን አይነት ድለኛ ሰው ነኝ ማለት ጀምሪ። በጌታ ኧረ፣ ኢየሱስ ይመለሳል፣ ሙሽራው ይመለሳል። ይመለስና ለዘላለም በኢየሩሳሌም ያኖርሃል። ይሄ ነው ትክክለኛ የወንጌል ማእከል እና በዚህ ያላችሁ ኢየሱስን የምታምኑ በሙሉ እቺ ሀገር ተዘጋጅታላችኋለች ግን ዛሬ አንድ ነገር ጠይቁ እኔ የቱጋነኝ እርስቴ እየታየኝ ነው ወይ ቸርችን የምትመሩ የምታገለግሉ ዛሬ አጋጣሚ የሚመጣችሁ ሰዎች ብትኖሩ እኔ በጣም የተሳካለት አገልጋችሁ ለምን መሰለህ ምንም ቪኢት እየነዳሁ ምናምን አይደለም እንጂ ፕላስፎር ላይ እየኖርኩ አይደለም ግን በጣም የተሳካለት ሰው የእውነቴን ነው የምልህ እናንዳንዴ አስብና ያስብና አለቅሳለሁ። እንዴት ብትወደኝ ነው ይሄን እውነት ገለጥክልኝ? እና እኔ ብቻ እኮ አንተ ራስህ አንተ እኮ የተሳካልህ ሰው እኮ አይ፣ እውነት ከዛሬ በኋላ እናገራለሁ። የሆነ ነገር ጎደለ ብለሽ አታነክሽም። የሆነ ነገር አልሞላም ብለህ እምባምባ አይልህም። የሆነ ነገር ጎሏል ብለህ ተስፋ ትቆርጥም። የሆነ ነገር አልሞላም አልሆነም ብለህ ራስህን እንደተረገመ ሰው አትቆጥረውም። ያው እየጎደለ ተባርክ ያለው ማለት ጀምራል። ያው ከዛሬ በኋላ ለሰይጣን ግልጽ የሆነ ቋንቋን እነግረዋለን። እዚያ ጋር ብትመታ ሀገር እዛ ጋር አለኝ፣ እዚያ ጋር ቢጎድል ርስት እዛ ጋር አለኝ፣ እዚያ ጋር ብታበላሸው የማይበላሽ ሀገር አለኝ። አንድ ጀግና ይጩውና ሀገር አለኝ በላ ሀገር አለኝ። አታጨበጭብ። ሞያን ተድለኛ ትውልድ እልል አቲ ሞያን ችድለኛ ሴት ዛሬ የልቦናችን ዐይኖች ላይ የተቀመጡ ድንጋዎች የተቀመጡ ጉድፎች የተቀመጡ ቆሻሻዎች ርስታችንን አጥርተን እንዳናይ ያደረጉን ይኸው መሬት መሬት እንድናይ ያደረጉን ሰው ሰው እንድንሸት ያደረገ በደሙ ኃይል ዛሬ አንከባልለዋለሁ። አጥርተህ ኢየሩሳሌምን ታያለህ። አጥርተህ መጨረሻህን ታያለህ። አጥርተህ ውቧን ሀገር ታያለህ። ከዛስ እልል ማለት ጀምራለህ። ጨብጨባ ሂደም ቃላህ መዝሙር አታቋርጥም። ደስታ ይነጥፍም። ሃሌሉያ ጮና ሀገር አለ ይበል እባክህ። ሀገር አለ ሀገር አለ ንከውና በጌታ ድለኛ ሰው ነህ በለው ድለኛ ሰው ነህ ግን ግን እ የእስከዛሬ መንገዳችሁን ግን ተመልከቱ እስኪ የመጣችሁበት መንገድ በጌታ ቤት ሀያ ዓመት የቆያችሁ እነዚህ ሀያ ዓመታት ሁለት ሴንቸሪ፣ ጽዮንን እያሰባችሁን የመጣችኋቸው ስትመጡባችሁ በጌታ ቤት አምስት ዓመት የቆያችሁ እነዚህ የአምስት ዓመት ቆይታዎቻችሁ ከጌታ ጋር እንደምትኖሩ እያሰባችሁ ነው። እነዚህን አምስት ዓመት ስትጨርሱ በሰማይ በዚህ ውብ ሀገር እንደምትኖሩ እያሰባችሁ ነው። እነዚህ ዓመታቶቻችሁን የጨረሳችሁት ነው ወይንስ ዘንግታችሁት ነው ረስታችሁት ነው ከልባችሁ ተቀምታችሁ ተነጥቃችሁ የጎዳደሉ ነገር እያያችሁ እየተከዛችሁ ነው ረጅም ዓመታትን የመጣችሁት ከዛሬ በኋላ ግን እንለወጣለን እንቀየራለን ከታ ለምን እንለወጣለን ከእንግዲህ በኋላ ያለው ዘመን አይበላ። ዘመን ዘመን አይበላም። ያንቺ ዘመን አይበላም። እግዚአብሔር በቤቱ ባቆየሽ ቁጥር አይንሽ ተከፍቶ ኢየሩሳሌምን እያየሽ ስታገለግል፣ እያየሽ ስትዘምር፣ እያየሽ ዲያቆን ስትሆን፣ እያየ ስትመራ፣ እያየ ስትሰራ፣ እያየ ስታስተምር፣ እያየ ስታክም፣ እያየ አገር ስትመራ፣ እያየ አሜን ይሁንልም እያለ ለበጉ ለኢየሱስ ይብዛለስ። ጭብጨባ ዛሬ እውርነት ይመጣል። ጥርት ታድርገ ወጣቶች፣ እናቶች፣ ብላቴኖች ይሄ ሀብት ይሆንልናል። የልቦናችሁ አይኖች ሲበሩ ምንድን የሚታያችሁ? የመጥራቱ ተስፋ የልቦናሽ አይን ሲበራ ለቅዱሳን የሚሆነው የርስቱ ባለጠግነት እንጆ ያደርጋለሁ። በሰማይ ሴጣን ጨጓራ ይበጣጠስ፣ አናቱ ይበሳ። ነጭ ልብስ የለብሽ፣ አሜን ነው ያ። ይሄው ኢየሱስ ጨርሶልኛል፣ ኢየሱስ ፈጽሞልሃል። አንዴ ደስታ ኑሮ መኖር የምትጀምርበት ቀን ይመጣል። የሰማይ ኑሮ መኖር የምትጀምርበት ቀን ይመጣል። ይባ አንተ ሰው የሚያገባበትን ቀን እንኳ ሙሽሪት የምትሞሸርበትን ቀን ትናፍቅ የለ እንዴ? አንድ ሰርግ አለ፣ ከኢየሱስ ጋር ለዘላለም መኖር የምትጀምርበት ሃሌሉያ። ያ ሚያጨበጭብ ሰው ደስ ይለኛል፣ ለሙሽራው ይሄነው ጴንጤነት አብያን ይባላል። ይሄነው ክርስትና ሃሌሉያ። ሄሎበ የጀግኖች ዓለም የጀግኖች ህይወት የሃያላን ሕይወት ያናብስቶች ንሮ አሜን ነው ወያ በኢየሱስ የተደረገልን በኢየሱስ ያገኘ ነው። በኢየሱስ ይወጣልን እንበለው ሎተሪ ይወጣልን ሎተሪ በቀራኒዮ ላይ እጣ፣ እጣ፣ እጣ ተብሎ ይወጣልን። ሃሌሉያ፣ ውሰዳ ጨብጨብና ይሁንልሃ ይሁንልህ፣ በኢየሱስ ይሄ የተባረከ ህዝብ አያምበለስድ ድለኛ ሰው ነ የተባረኩ አያለው በል እስኪ ያት ሄድ ልበልና ልጨርስ። ራእይ ምዕራፍ ሃያ አንድ ላይ ሐዋርያው ዮሐንስ እንዲያል ይሄ ጀግና ሰው አሮጌው ሰማይና አሮጌው ምድር አልፏል። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ከሰማይ ስትወርድ አለ አየሁ፣ አለ እስኪ አየሁ በጌታ አየሁ። ይሄ ጀግና ሐዋርያ የሚታየው ኢየሩሳሌም ከሰማይ ስትወርድ ውቧ ሀገር ናት የምትታየው። ለባሏ እንደተሸለመች ተሸለመች ሙሽራ ተኳኩላ አምራ ተጊጣ ተውባ ተንቆጥቁጣ። ኢየሱስ ይመጣል ይመጣል። ያለ መድኃኒት በጌታ ያሳርፈሃል። ከተማይቱ ይላል ከወርቅ ነው የተሰራችው። ይህን ብሎ ያበቃል። አደባባይዋ ከወርቅ ነው። በሮቿ ከዲያመንድ ከእንቁ ለካ፣ የኔ ከተማ፣ የኔ ሀገር በሯ ይኸውልህ። ዛሬ ዛሬ አየው በራችን የቆርቆሮ፣ ያኛው ሀገር ግን ከዲያመንድ። ሞኝ ነው ይሉኛል። የታል ሞኝነቴ? ምንድን ነው ሸራ ውስጥ ሆኖ ያስጩኋቸው? ምንድን ነው ማዳበሪያ ውስጥ ሆኖ ያስጩኋቸው? ይላሉ አንዳንዶች። እንጩኋለን ማዳበሪያ ውስጥ ሆነን እንጩኋለን፣ ጨርቅ ውስጥ ሆነን። እላይ በዲያመንድ የተሠራ በር አለ። በወርቅ የተሠራ ሀገር አለ። በንቁ የተሠራ ከተማ አለ። ኢየሱስ የሚያበራበት ሀገር አለ። እህቶች በልልታ ወንድሞች በፉጨትና በጩኸት ኢየሱስ ይመጣ ክበሩል። ይሄ ነው ያስጩኸን አልገባቸው ምንድን ለሚያስጠኋቸው ቀስ አይሉ ምንድን አንተ እንዴት ነው ማን ጮሁ? እንዴት ነው ማን ጮሁ? እኛን ዝም በሉ ማለት እኮ አይቻልም። አራቤን ይባላል፣ አራቤን ይባላል ሀገር ያለው አቤን ይበላ ኢየሱስ ይመጣ። አንተ እኔ ዝም በል ማለት አይቻልም። ምን ምን መሰለ አንተን ዝም በል ብሎ ማለት የመውለጃዋ ቀን የደረሰች እርጉዝ ምጡ መጥቷል፣ ህፃን እየገፋል እ ጀምረዋለች አለች። ምጡን ረዝም በይ ብላ አፏን ብትይዘው አዝም አትልብ እንዴት ትላለች። ጨርቅ አፏ ውስጥ ብታስገባ ጨርቁን አልፎ ነው ጮኸቷ የሚወጣው። አዋጁን አልፎ ድምፃችን ይሰማል። ለምንድነው ብለው ለሚጠይቁ መልሳልና በላይ ያለው ተገልጦልናል። ጽዮንን አይተናታል። ኢየሩሳሌም የዘላለም መኖሪያችን ናት። ሙሽራው ደግሞ በክብር ይመጣል። እጮሃሉ የሚል ልል ይበልና ያፏጭ ለጌታ ሃሌሉጃ።